ሰላም፣ እንደምናላችሁ አላችሁ ክቡራትና ክቡራን የቻና የቻናሌ ቤተሰቦች ለዛሬ አስኩላችሁን ዋና ዋና መረጃዎች በማስቀደም ጀምራለሁ። የኤርትራ መንግስት ቃል አቀባይ አቶ የማነ ገብረ መስቀል በአፍሪካ ቀንድ ቀጠና አሁን የተፈጠረው ችግር ምንጩ ተስፋፊው የኢትዮጵያ መንግስት ነው በማለት ከሰዋል። ዶክተር ደብረ ጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን አንዳንድ የፌዴራል መንግስት ባለስልጣናትንና የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን ዛሬ ባወጡት መግለጫ ወቅሰዋል። ዝርዝር መረጃዎችን እናያለን። እስከ መጨረሻ አብራችሁን ቆዩ። የኤርትራ መንግስት ቃል አቀባይ አቶ የማነ ገብረ መስቀል በአፍሪካ ቀንድ ቀጠና አሁን የተፈጠረው ችግር ምንጩ በህጋዊ መንገድ ይሁን በወታደራዊ ኃይል ወደብ ወይም የባህር በር ማግኘት ኢላማ ካደረጉ ተቀባይነት ከሌላቸው የግዛት ተስፋፊነት ፍላጎት ካላቸው ጋር የተያያዘ ነው በማለት በኤክስ ገጻቸው ዛሬ መልእክታቸውን አስተላልፏል። የማነ ለአፍሪካ ቀንድ ሰላም እና መረጋጋት ቀናይ የሆኑ አገራት ሁሉ ለዚህ አካሄድ ቁርጥ ያለና የማይወላዳ ህጋዊ፣ ሞራላዊ አቋም ሊይዙ እንደሚገባ አሳስቧል። የማነ በኢትዮጵያ መንግስትና በህወሃት መካከል ከሁለት ዓመት በፊት የተፈራረሙት የፕሪቶሪያው ግጭት ማቆም ስምምነት እስካሁኗ ተግባራዊ ላለመሆኑ ተጠያቂነቱን ወደ ኤርትራ ማዞር ቅንነት የጎደለው ነው ብለዋል። የስምምነቱ ትግበራ በሳምንታት ወይም በሁለትና በሶስት ወራት ብቻ የተገደበ ነበር ያሉት የማነት ትግበራው መጓተቱ በቅርቡ ከተፈጠረው የህወሃት ክፍፍልም የሚቀድም እንደሆነ ገልጸዋል። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሃት ቡድን አንዳንድ የፌዴራል መንግስት ባለስልጣናትና የጊዜ አስተዳደሩ ፕሬዝዳንት ጌታቸው ረዳ በተወሰኑ የትግራይ አስተዳደራዊ መዋቅሮች ህግ ለማስከበር የተደረጉ እንቅስቃሴዎችን በጠቅላላው በጊዜ አስተዳደሩ ላይ የተቃጡ እርምጃዎች አድርገው እያቀረቡ ይገኛሉ በማለት ዛሬ በወጣው መግለጫ ወቅሷል። ቡድኑ የዚህ ውንጀላ አላማ አለም አቀፍ ህብረተሰብ በግጭት ማቆም ስምምነቱ መሰረታዊ ዘቶች ላይ እንዳያተኩር አቅጣጫ ለማሳት ነው በማለት ከሰዋል። የትግራይ ተወላጆችን ከቀያቸው ባፈናቀሉ የታጣቂ ኃይሎች ላይ እስካሁን ተጠያቂነት አልሰፈነም ያለው ቡድኑ ትግራይን ወደ ፌዴራል ስርዓቱ ለማጠቃለል ምንም አይነት ሙከራ እንዳልተደረገና ትርጉም ያለው የመልሶ ማቋቋም ስራ እንዳልተሰራ ገልጠዋል። ቡድኑ ከፌዴራል መንግስት ጋር እውነተኛ የፖለቲካ ውይይት እንዳልተጀመረና በፌዴራል መንግስቱን ቢተኝነት ሳቢያ በተጨባጭ ለውጥ እንዳልተመዘገበም ተጠቅሷል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የፕሪቶሪያው ስምምነት እንዳይተገበር በአንድ የህወሃት አንጃ እንቅፋት ሆኗል በማለት ያቀረቡት ውንጀላ ሀሰት ነው ያለው ቡድኑ ማንም የስምምነቱን ትግበራ ማስቆም አይቻለውም ብለዋል። ቡድኑ አያይዞም ህወሃት ለሁለት እንደተከፈለና አንድ አንጃ እንደተፈጠረ ፈጣሪ እንደሆነ አድርገው የዲዮን ጌታቸው የሰጡት መግለጫ አሳሳች ነው ሲል ገልጿል። በትግራይ ክልል በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈው አስከፊ የእርስ በርስ ጦርነት ተፋላሚ ወገኖች ጥቅምት 23 ቀን 2015 ዓ.ም የሰላም ስምምነት መፈራረማቸውን ተከትሎ አብቅቷል። አሁን ከጦርነት ጠበሳ ባላገገመችው በትግራይ ዋና ከተማ መቀሌ የሚገኙ ነዋሪዎች ሰዎች ዳግም ወደ ግጭት ይገቡ ይሆናል በሚል ስጋት አላቸው። በመቀለ ከተማ ህዝቡ የከፋ ነገር ከመጣ በሚል እየተዘጋጀ ነው። የሸቀጣ ሸቀጥ እቃዎች ዋጋ እየናረ መምጣቱን ተከትሎ ሸማቾችን ለክፉ ጊዜ በሚል ሸመታ ላይ ተጠምደዋል። በባንኮች አካባቢ ገንዘባቸውን ለማውጣት የሚፈልጉ ሰዎች ረዣዥም ሰልፎችን ይዘው ይታያሉ። ከተማዋን ለቆ ለመውጣት የገንዘብ አቅሞ ያላቸው ወደ አዲስ አበባ ለመሄድ የአውሮፕላን ትኬት እየቆረጡ ነው። ከመቀለ አዲስ አበባ የሚደረጉ በረራዎች ለቀናት ሙሉ በሙሉ ትኬት ተቆርጦ አልቋል። አንድ ነዋሪ እንዳሉት ይህ ሁሉ የሚሆነው ከጭንቀት የተነሳ ነው ይላሉ። ትግራይ ለሁለት ዓመታት የዘለቀው እና የግማሽ ሚሊዮን ሰዎችን ህይወት የቀጠፈው አስከፊ የእርስ በርስ ጦርነት ማዕከል ነበረች። በ2015 ዓ ም ጥቅምት ወር መጨረሻ ላይ ሁለቱ ዋና ዋና ተፋላሚ ኃይሎች፣ የኢትዮጵያ ፌዴራላዊ መንግስት እና ህዝባዊ ወያኔ ሀርነት ትግራይ ህወሃት የሰላም ስምምነት መፈራረማቸውን ተከትሎ አፈሙዞች ዝም ማለት ችለዋል። ይህ ምርጫ እስኪደረግ ድረስ ክልሉ እንዲመራ ጊዜያዊ አስተዳደር እንዲቋቋም አስችሏል። ነገር ግን ከቅርብ ወራት ወዲህ በህወሃት ውስጥ ባሉ ከፍተኛ አመራሮች እና በትግራይ ጊዜያዊ አስተዳደር መካከል የስልጣን ሽኩቻ እየጨመረ መጥቷል። ጊዜያዊ አስተዳደሩ አንዳንድ የህወሃት ሰዎች ስልጣን በኃይል ለመንጠቅ ሞክረዋል ሲል ይከሳል። ሁለቱም ወገኖች አንደኛው በአንደኛው ላይ ከውጭ ተዋናዮች ጋር ይሰራሉ በሚል ይካሰሳሉ። አሁን በ2015 የተፈረመው የሰላም ስምምነት ሊፈርስ ይችላል። አልፎ ተርፎም በኢትዮጵያና በጎረቤቷ ኤርትራ መካከል ቀጥተኛ ግጭት ሊፈጠር ይችላል የሚል ስጋት ተከስቷል። የኤርትራ መንግስት በትግራይ ጦርነት ወቅት የኢትዮጵያ መንግስትን በመደገፍ በቀጥታ ወታደሮችን በማሰማራት ተሳትፏል። ነገር ግን የሁለቱ ሀገራት ግንኙነት የፕሪቶሪያ ሰላም ስምነት መፈረሙን ተከትሎ እየሻከረ መጥቷል። በመቀለ ከተማ ነዋሪዎች ቀጣይ ግጭት ይቀሰቀሳል በሚል ስጋት ገብቷቸዋል። ጫማ በመጥረግ ህይወቱን የሚመራውና እድሜው በሃያዎቹ የሚገመተው ተስፋዊ ገብረ እግዚአብሔር ወጣቶች ግጭት ሰልችቷቸዋል ሲል ለቢቢሲ ተናግሯል። በጦርነቱ ወቅት ብዙ ሰዎች የመዋጋት ፍላጎት ነበራቸው። አሁን ግን ተሰላችቷል አትክልቶችን በመሸጥ የምትተዳደረው እና እድሜዋም ሰዎቹ የሚገመተው ሃይማኖት ገብረ ማርያም ደግሞ በ2013 የትግራይ ጦርነት ከተቀሰቀሰ በኋላ ሁለቱ ልጆቿ በትግራይ በኩል ጦርነቱን መቀላቀላቸውን ትናገራለች። ሴቷ ልጇ በሰላም ስትመለስ፣ ወንድ ልጇ ደግሞ የአካል ጉዳት ገጥሞታል ብላለች። ወደ ጨለማው ዘመን መመለስ እንደማትፈልግ የምትገልጸው ሃይማኖት አሁን ያለው ሁኔታ በጣም አሳሳቢ ነው ስትል ትናገራለች። ለዛሬ ያስኩላችሁ መረጃ ይህን ይመስል ነበር። ሰብስክራይብ፣ ሼርና ላይክ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት